ሰበር ዜና ጠቅላይ ሚኒስትር አብይ አህመድ ባህር ዳርን ሲረግጡ ከወዲያ ከባድ ጉድ ተሰምቷል። ከቀናት በፊት የፋኖ አመራሩ ዘመነ ካሴ በቅርቡ ባህር ዳርን የምንፈልገው ባንዲራ እንሰቅላለን ባሉ ማግስት አቤ ባለስልጣኖቻቸውን አስከትለው በድንገት ባህር ዳር ተከስተዋል። በባህር ዳር ሆነውም አይዞአችሁ ፈተናው እያለፈ ነው ሲሉ ተደምጠዋል። አቤ ባህር ዳርን በረገጡ ቅጽበት ታዲያ የእንግሊዙ ታዋቂ ጋዜጣ ፋይናንሻል ታይምስ በአፋር ኤርትራ ድንበር ግዙፍ ጦሩ እየተከማቸ ነው ሲል ከባድ ወታደራዊ መረጃን ይዞ ከተፍ ብሏል። ዘገባው አቶ የማነ ገብረ መስቀል ኢትዮጵያ አሰብን አልፋይ ምጽዋን መቆጣጠር ትፈልጋለች ማለታቸውን መጥቀሱን አራት ኪሎ አሰብን ለቁርስ ምጽዋን ለምሳስ አስቧል ወይ አስብሏል? ጠቅላይ ሚኒስትር አብይ አህመድ ድንገትና በጥብቅ ሚስጥራዊነት ባህር ዳር ስለገቡበት ምክንያትና አፋር የኤርትራ ድንበር ላይ ስለተከማቸው ጦር በዝርዝር እነግራቸዋለን። በሌላ በኩል ደግሞ የህዋት የጦር መኮንኖችና ጀነራሎች አሁንም ወደ ቅድመ የሰሜኑ ጦርነት እንቅስቃሴ ተመልሰዋል። አድዋ ላይ የከተሙት እድሜ ጠገቦቹ የህዋት የጦር መኮንኖች የኮማንዶ ኃይል ያሳዩ ለሰራዊቱ ትዛዝ ሲሰጡ ታይተዋል። ጄኔራል ምግቤ ኃይለ ለኮማንዶቹ የትግራይን ግዛታዊ አንድነት ለማስመለስ እንዲዘጋጁ በተጠንቀቅ እንዲሆኑም አሳስበዋል። በተያዝ ዜናውም የሻቢያ ጦር ካለበት ቅርብ ርቀት የምትገኘው አዲግራት ከባድ ውጥረት እንዳደረባት አንድ መረጃ ወጥቷል። በመረጃ አንቀልባችን ሸክፈነዋል። ከአስመራ በኩል ጸባጫሪ እንቅስቃሴዎች እንደቀጠሉ ናቸው። በዛሬው ዕለት ደግሞ የኤርትራ ውጭ ጉዳይ ሚኒስትር የጉድ አገር ነገር ያስባለ መረጃ አጋርቷል። ሚኒስትሩ ከአርባ ዓመት በፊት ሻቢያ ከደር ጋር ሲዋ ጋ የማረካቸውን መሳሪያዎች ምስል አጋርቷል። ይሄም ለምን የሚል ጥያቄ አጭሯል። እናስደምጣችኋለን። ከወዲያ ከባህር ማዶ በተሰማ መረጃ በስልጣን ዘመናቸው የመጀመሪያውን ጥቃት በሁቲ ታጣቂዎች ላይ ትራምፕ ፈጽመዋል። ዛሬ ሁለት ደግሞ ሁቲ በአሜሪካ ግዙፍ የጦር መርከብ ላይ የአጸፋ ጥቃት ፈጽሞ ነውጠኛውን ፕሬዝዳንት አሸብረዋል። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ከአንድ አፍታ ለአሁኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። ዘመነ ካሴ የምንወደውን ባንዲራ በቅርቡ ባህር ዳር ላይ እንሰቅላለን በአለማ ግስት ጠቅላይ ሚኒስትር አብይ አህመድ ሳይጠበቁ በድንገት ባህር ዳር ተከስተዋል። የፋኖ ኃይሎች እንቅስቃሴ በተቀዛቀዘበት የክልሉ ውያም ለቀቅ ባለበት አጋጣሚ በአማራ ክልል መዲና የተከሰቱት አብይ በዚህ ወቅት ምን እግር ጣላቸው የሚል ጥያቄ አስነስቷል። ከጠቅላይ ሚኒስትሩ ጋር ዲያቆን ዳንኤል ክብረት መስገን ጥሩነ መላኩ አለበን ለገሰትሉና የብሔራዊ ባንክ ገዢ ማሞ ምህረቱ አብረዋቸው ተጉዘዋል። የጠቅላዩ የጉዞ አላማ ከኮሪደር ልማት ጋር የተያዘ እንደሆነ ቢጠቀ መጠቀስን ከዚህ ባሻገር ግን በክልሉ ባለው ነባራዊ ሁኔታ ዙሪያ ከክልሉ አመራሮች ጋር መወያየታቸው ተጠባቂ እንደሆነ ተነግሯል። ይሁንና ግን አብይ በማህበራዊ ገጻቸው ላይ ጉዞአቸውን አስመልክቶ ባሰፈሩት ጽሑፍ የባህር ዳር ጉዞ ዓላማዊ የልማት ፕሮጀክቶችን ጉብኝት ነው ብለዋል። ጠቅላዩ የባህር ዳር ጉብኝታቸውን አስመልክቶ ባሰፈሩት መግለጫ ፈተናው እያለፈ ነው ሲሉ ተደምጠዋል። ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው። ባህር ዳር በፈተናም ውስጥ ስራዋን አላቋረጠችም። እንዲያውም ለፈተና የተወረወረውን ድንጋይ ግንባታ ተጠቅማበታለች ሲሉ ነው አብይ ቃል በቃል የተናገሩት። ጠቅላይ ሚኒስትር አብይ አህመድ በባህር ዳር ድንገት ተከስተው ፈተናው እያለፈ ነው እያሉ ሲናገሩ ፋይናንሻል ታይምስ በበኩሉ ሌላ ዱብዳ ይዞ መጥቷል። ታዋቂው የዜና ምንጭ ፋይናንሻል ታይምስ በሰሜን ኢትዮጵያ ሰማይ ስር ሌላ ተጨማሪ የጦር ስጋት መስፈኑን ዘግቧል። በአፋር ኤርትራ ድንበር ከባባድ የጦር መሳሪያዎች እየተከማቹ ነው ያለው ዘገባው የትግራይ ኃይሎች ፍጥጫ በማንሳት ኢትዮጵያና ኤርትራ ወደ ጦርነት የመግባታቸው ነገር አይቀሬ እንደሆነ አንስተዋል። ዘገባው አክሎም ይህ ጦርነት ከፈነዳ ለቀ የጠናው ከባድ መዘዝ ይዞ ይመጣል በማለት ስጋቱን አጋርቷል። የጌታቸው ቡድን ከፌዴራል መንግስቱ ጋር፣ የደብረ ጽዮን አንጃ ደግሞ ከኤርትራ ጋር ተሰልፈው ሊዋጉ ይችላሉ ሲልም ነው ያሰፈረው። የህወሓት የጦር መኮንኖች እና ጀነራሎች አሁንም ወደ ቅድመ የሰሜኑ ጦርነት እንቅስቃሴ ተመልሰዋል። አድዋ ላይ የከተሙት እድሜ ጠገቦች የህወሓት ጦር መኮንኖች የኮማንዶ ኃይል እያሳዩ ለሰራዊቱ ትእዛዝ ሲሰጡ ታይተዋል። ጀነራል ምግበይ ኃይሌ ለኮማንዶዎቹ የትግራይን ግዛታዊ አንድነት ለማስመለስ እንዲዘጋጁ በተጠንቀቅ እንዲሆኑ ነው ያሳሰቡት። በተያዝ ዜናው የሻቢያ ጦር ካለበት ቅርብ ርቀት የምትገኘው አዲግራት ከባድ ውጥረት እንዳደረባት አንድ መረጃ ወጥቷል። የጌታቸው ረዳ አስተዳደርን በማፍረስ ለደብረ ጽዮን ገብረ ሚካኤል ቡድን እያስረከቡ የሚገኙት ጀኔራሎች የተቆጣጠሯት አዲግራት ከተማ ውጥረት ላይ ስትወድቅ፣ አድዋ ላይ ጦር ተመርቋል። ጌታቸው ባለፈው ሳምንት በደብዳቤ ከወታደራዊ አዛዥነታቸው ከሻሯቸው ጀኔራሎች መካከል አንዱ የሆኑት ብርጋዴር ጀኔራል ምግበይ ኃይል የጦር ትርኢት አሳይተዋል። ጀኔራሎቹ አድዋ ላይ አዲስ ኮማንዶ ኃይል አሰልጥነው ማስመረቃቸው ሲሰማ በሌላ በኩል ደግሞ ነባር ኃይል አውጥተው ነው ወታደራዊ ትርኢት ያሳዩት የሚል መረጃ እየተሰራጨ ነው። እነ ምግበይ ከስልጣን ከተሻሩ በኋላ ወታደራዊ ትርኢት ማሳየታቸው የህወሓት ጀነራሎች ለጦርነት ዝግጅት እያደረጉ ነው የሚለውን መረጃ አጠናክሮታል። በወታደራዊ ትርኢቱ ላይ የተገኙት ጀነራሎች የትግራይን ግዛታዊ አንድነት ለማስጠበቅ የሚመሩት ሰራዊት በአንድነት እንዲቆም ሲጠይቁም ተደምጠዋል። ምግቤ በአድዋው ወታደራዊ ትርኢት ላይ ባደረጉት ንግግር የትግራይ የጸጥታ ኃይል አመራር የትግራይን ግዛታዊ አንድነት ለማረጋገጥ ዝግጁ መሆኑን ጠቁመዋል። ጄኔራሎቹ የትግራይን ግዛታዊ አንድነት ለማረጋገጥ የሚመሩት ሰራዊትን ዝግጁ እንዲሆን የጠየቁ ሲሆን የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ በጋራ መታገል እንደሚገባም ተናግረዋል። የትግራይ ሰራዊት መስዋዕትነት የከፈለበትን ዓላማ ለማሳካት አሁንም እንታገላለን ሲሉ የተደመጡት ምግበይ በጋራ መታገል አስፈላጊ ነው ብለዋል። አሁን ላይ ቀዳሚ ዓላማችን የትግራይን ግዛታዊ አንድነት ማስጠበቅ ነው ያሉት ምግበይ ሁሉም በየፊናቸው ዝግጁ እንዲሆኑ ሲጠይቁ ተደምጠዋል ጄኔራሎቹ የትግራይን ግዛታዊ አንድነት ማስጠበቅ አለብን የሚሉት በዋናነት ወልቃይትን መቆጣጠር መሆኑ ከሰሞኑ በስፋት ሲነገር ነበር ራያን በኃይል ዳግም የተቆጣጠሩት ጄኔራሎቹ ወልቃይትን መቆጣጠር ቀዳሚ አጀንዳቸው አድርገው እየተንቀሳቀሱ መሆኑ የተሰማ ሲሆን ፌዴራል መንግስት አስተዳደር አፍርሶ ካላስረከባቸው ወደ ጦርነት ሊገቡ እንደሚችሉም እየተነገረ ነው የህወሓት ጄኔራሎች መቆጣጠር የሚፈልጉት ወልቃይት በአሁኑ ወቅት በእነ ኮሎኔል ደመቀ ዘውዶ አስተዳደር ወደ አማራ ይጠቀሳቃሉ እያስተዳደሩት ይገኛሉ። አካባቢውን የሚያስተዳድሩት እነ ኮሎኔል ደመቀ ዘውዱ ወልቃይት ዳግም በኃይል ሊቀማ የሚመጣ አካል ካለ ለመቅጠም ዝግጁ መሆናቸውን ሲገልጹ ሰንብተዋል። አሁን ላይ በትግራይ ክልል የተፈጠረው ውጥረት ወደ ግጭት ካደገ ወልቃይት አንዱ የፊልሚያ ግንባር እንደሚሆን ይጠበቃል። የፌዴራል መንግስቱ ወልቃይትን አሳልፎ እንዲሰጣቸው እየወተወቱ የሚገኙት የትግራይ ጀኔራሎች በጦርነት አካባቢውን ለመቆጣጠር ሊሞክሩ እንደሚችሉ ሲገለጽ ይሰማል። ወልቃይትን ወደ ትግራይ ማስመለስ አለብን በሚል ጦራቸውን እያንቀሳቀሱ የሚገኙት ጄኔራሎች የጌታቸውን ረዳ አስተዳደር በደካማነት እየከሰሱ ነው። ጌታቸው የትግራይ ግዛታዊ አንድነትን አላስመለሰም የሚሉት ጀነራሎች የደብረ ጽዮን ቡድን በኃይል ወደፊት አምጥተዋል። ጌታቸው ከስልጣን ያነሷቸው ሌሎች ጄኔራሎች ጦራቸውን በመምራት መቀጠላቸው የተሰማ ሲሆን በደብረ በደብረጽዮን ቡድን አስተዳደር ውስጥ ተሳትፎ እያደረጉ ነው። ጌታቸው በደብዳቤ ከሻሯቸው መካከል አንዱ የሆኑት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ትናንት እሁድ መቀሌ ከተማ ጸጥታ ኃይሎችን ሰብስበው መመሪያ መስጠታቸው ተሰምተዋል። ጀነራሉ መቀሌ ከተማን ከተቆጣጠሩ ደብረ ጽዮን ቡድን ሹመኛ ከንቲባ ጋር በመሆን ስብሰባ ሲመሩ ታይተዋል ጀነራሉና የጌታቸው አስተዳደር ሹመኛን አባረው ቢሮ የተረከቡት ከንቲባ መቀሌ ከተማን ከዚህ በኋላ የምንመራት እኛንን ማለታቸው የተሰማ ሲሆን ከውሽ የሚል ነገር መኖር የለበትም የሚል መመሪያ ሰጠዋል ተብሏል ወዲህ ደግሞ ጌታቸው ረዳ አስተዳደር ፈርሶ በደብረ ጽዮን ቡድን እጅ የገባቸው አዲግራት ከተማም ውጥረት ላይ መሆኗ ተሰምቷል። አዲግራት ውጥረት ላይ የወደቀችው ከኤርትራ ጦር ከሰፈረው ድንበር በቅርብ ርቀት ላይ የምትገኝ ከመሆኗ ጋር የተገናኘ ሲሆን የህወሓትና የሻዕቢያ ጦር መገናኛ አድርገዋታል የሚል ጭምጭምታዎች በስፋት እየተሰማ ነው። ይህንን ተከትሎ አዲግራት ከተማ ከሰሞኗ አለመረጋጋት ቢኖርም አሁን ላይ የጸጥታ ችግር የለም የሚል ማስተባበያ ድምፀ ወያኔ ቴሌቪዥን ዛሬ ማለዳ አሰራጅቷል ይሁን እንጂ የከተማ ማህበረሰቡ ከፍተኛ አለመረጋጋት ውስጥ ገብቶ በስጋት እየኖረ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ከአስመራ በኩል ጸባ ጫሪ እንቅስቃሴዎች እንደቀጠሉ ናቸው። በዛሬው እለት ደግሞ የኤርትራ ውጭ ጉዳይ ሚኒስትር የጉድ አገር ነገር ያስ ባለ መረጃ አጋርተዋል። ሚኒስትሩ ከአርባ አመት በፊት ሻቢያ ከደርግ ጋር ሲዋጋ የማረካቸውን መሳሪያዎች ምስል አጋርተዋል። ይህም ለምን የሚል ጥያቄ አጭረዋል። ሰሞነኛው የኢትዮ ኤርትራ ጦርነት ስጋት የሚዲያ አየሩን መቆጣጠሩን ተከትሎ ኤርትራ ትናንት የኢትዮጵያ ጦር ድል አድርግ ያለው አይነት ፕሮፓጋንዳ እያራመደች ነው። ዛሬ በኤርትራ ውጭ ጉዳይ ሚኒስትር በኩል የተሰራጨው ምስልና ማብራሪያም ይሄንኑ ያመላክታል። የኤርትራ ውጭ ጉዳይ ሚኒስትር ዛሬ በይፋዊ ኤክስ ገጹ ላይ ቀደር ጋር ባደረገው ጦርነት ከኢትዮጵያ ጦር የማረኩት ብሎ በምስል የተደገፈ መልእክት አሰራጅቷል። ጎን ለጎን የተደረደሩ የጦር ተሽከርካሪዎችን ምስል ያጋራው የኤርትራ ውጭ ጉዳይ ሚኒስትር ይሄ የኤርትራ ጦር የማረከው እንጂ በአዲስ አበባ የሚታይ ትርኢት ሰልፍ አይደለም በማለት የድል አድራጊነት ፕሮፓጋንዳ እያረገበ ነው። በምስል ያሳያቸው ወታደራዊ ተሽከርካሪዎች በወቅቱ በናቅፋ ግንባር ላይ በሰፈረው የኢትዮጵያ መንግስት ጦር ላይ በተደረገው የተሳካ ጥቃት የተማረኩ ናቸው ተብለዋል። በወቅቱ ታንኮችን ጭምር በመማረክና በማውደ የቀደም ድል እንደ እንደቀናት ያስታወሰችው ኤርትራ አሁን ላይ ይሄን የጦር ድል አድራጊነት ፕሮፓጋንዳ ይዛ ብቅ ያለችው ለሰሞኑ ውጥረት ማሟሟቂያ ይመስላል። የሀገሪቱ ቃል አቀባይ የማነ ገብረ መስቀል በየቀኑ በኢትዮጵያ በኩል እየተነሳ ነው ላሉት የጦርነት ትንኮሳ መልስ በመስጠት ላይ ናቸው። የሰሞኑን ውጥረት ተከትሎ ከኤርትራ በኩል የሚሰራጨው መረጃ በአንድ በኩል በኢትዮጵያ በኩል በሚቀርበው ክስ ውስጥ የለንበትም የሚል ሲሆን፣ በሌላ በኩል ደግሞ የድል አድራጊነት ፕሮፓጋንዳ በትላንት ታሪክ ላይ ተመርኩዘው እያራገቡ ነው። አሁን ላይ በሁለቱ ስርዓት መካከል የጦርነት ፕሮፓጋንዳው አየሩን የሞላ ሲሆን የጦር ዝግጅቱም እየተፋጠነ መሆኑ ይነገራል። የየመኑ ታጣቂ ቡድን ሐውቲ በአሜሪካ የጦር መርከብ ላይ ጥቃት መፈጸሙን ተነግሯል። ጥቃቱ 53 የመናውያን ለሞቱበት የቅዳሜው የአሜሪካ የአየር ድብደባ አጸፋ መሆኑንም ነው ያስታወቀው። በኢራን ድጋፍ እንደሚደረግለት የሚታመነው ሀውቲ በዛሬው እለት ባወጣው መግለጫ በቀይ ባህር በምትገኘውና አውሮፕላን ተሸካሚዋ ዩኤስኤስ ሀሪ ቱርማን መርከብ ላይ በ24 ሰዓት ውስጥ ሁለት ጊዜ ጥቃት ማድረሱን ጠቁሟል። ቡድኑ በመርከቧ ላይ ጥቃት ለማድረስ 18 ሚሳይሎችንና ድሮኖችን መጠቀሙን ቢገልጽም ጉዳት ስለመድረሱ ያለው ነገር የለም ብሏል። ፍራንስ 24 በዘገባው አሜሪካም በሐውቲዎች ተፈጽሟል ስለተባለው ጥቃት እስካሁን ማረጋገጫ አልሰጠችም። በቅዳሜው የአሜሪካ የአየር ጥቃት ሕይወታቸው ካለፈ የመናውያን ሕፃናትና ሴቶች እንደሚገኙበት ያስታወቀው ሀውቲዎች የሚቆጣጠሩት የጤና ሚኒስቴር 93 ሰዎች መቁሰላቸውን አመላክቷል። የሐውቲ ቃል አቀባይ አሜሪካ በሀገራችን ላይ የምታደርገውን ወረራ ለማስቆም የምንፈጽመውን ቃት ይቀጥላል ሲሉ በቴሌግራም ገጹ አስፍሯል። የትራምፕ አስተዳደር በበኩሉ ታጣቂ ቡድኑ በቀይ ባህር በሚጓዙ መርከቦች ላይ የሚፈጽመውን ጥቃት ካላቆመ ከባድ ዋጋ ይከፍልበታል በማለት ዝቷል። ከየመን የወጡ ዘገባዎች ዋሽንግተንን በትናንትና ዕለት በሆይዴዳ በሚገኝ የጥጥ መዳመጫ ፋብሪካ ላይና በሐውቲዎች ከተያዙ ከአንድ አመት በላይ ባስቆጠረችው ጋላክሲ ለንደር መርከብ ላይ ጥቃት ማድረሳቸውን አመላክተዋል። የሐውቲዎች መሪ አብዱል ማሊክ አልሁቲ የመናውያን በዛሬ ዕለት በአደባባይ የአሜሪካን ጥቃት እንዲያወግዙ ጥሪ አቅርበዋል። የመንግስታቱ ድርጅት በበኩሉ አሜሪካም ሆነች የየመኑ ሐውቲ ውጥረቱን ከሚያባብስ እርምጃ እንዲቆጠቡ አሳስበዋል። ሐውቲዎች እስራኤል በጋዛ ጦርነት ከጀመረች አንስቶ ለፍልስጤማውያን አጋርነታቸውን ለማሳየት በቀይ ባህር በሚጓዙ መርከቦች ላይ ከመቶ በላይ የሚሳይልና ድሮን ጥቃቶችን ፈጽመዋል። በቅርቡ እስራኤል ወደ ጋዛ የትኛውንም ድጋፍ እንዳይገባ ማገዷን ተከትሎ የአራት ቀናት ቀነ ገደብ ማስቀመጣቸውንና ዳግም ጥቃት ማድረስ እንደሚጀምሩ መዛታቸውም አይዘነጋም። ዳግም ወደ ነጩ ቤተ መንግሥት ከተመለሱ በኋላ በየመን የአየር ድብደባ እንዲፈጸም ያዘዙትና ቁጭ ብለው ጥቃቱን የተመለከቱት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐውቲዎችን ሲኦል ይዘንብባችኋል ሲሉ በመርከብ ላይ የሚያደርሱትን ጥቃት እንዲያቆሙ አሳስበዋል። ፕሬዚዳንቱ ኢራን ለቡድኑ የተደረገውን ድጋፍ እንድታቆምም ማስጠንቀቃቸው ተዘግቧል። የኢራን አብዮታዊ ዘብ አዛዥ ሆሴን ሳላሚ ኢራን ጦርነት አታውጅም፣ የትኛውንም አካል ከገፏት ግን ተገቢና ወሳኝ ምላሽ ትሰጣለች ብለዋል። የፍልስጤሙ ሐማስም አሜሪካ በየመን የምትፈጽመው የአየር ድብደባ ዓለም አቀፉ ሕግን የጣሰና ሉዓላዊነትን የተዳፈረ ነው። በሚል ለሐውቲ ድጋፉን ገልጿል።